ሰላም ሰላም ደህና ናችሁ ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ብዛ። ዛሬ ይዘላችሁ የመጣሁት አማርኛ ፊደላትን ከሀ እስከ ቸ ነው ማለት ነው። የአማርኛ ፊደላትን ከሀ እስከ ቸ ያሉ ፊደላትን በደንብ አድርጌ ማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሸር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ጀላችሁ የመጣሁት የአማርኛ ፊደላትን ከሀ እስከ ቸ ነው ማለት ነው። ከሀ እስከ ቸ ያሉ የአማርኛ ፊደላትን በደንብ አድርጌ ማሳያችሁ የሆነ ማለት ነው። ድምጾችን ድምጻቸውን እያንዳንዱ ፊደል ያለውን ድምጽን የሚነግራችሁ ይሆናል። እንዲሁም ደግሞ ቅርጻቸው ምን ይመስላል የሚለውንም አብረን በጋራ የምንነይ ሆነ ማለት ነው። በተለያየ አቅጣጫ እያነበብን በደንብ የምንረዳድ ይሆናል። ከቀኝ ወደ ግራ ከግራ ወደ ቀኝና ከላይ ወርዳችሁ እያነበባችሁ ትሞክራላችሁ። ነገር ግን የዛሬ ማሳያችሁ ከግራ ወደ ቀኝና ከቀኝ ወደ ግራ እያነበቡ የማሳያቸው ማለት ነው። እንዲሁም እያንዳንዱ ደግሞ ምን አይነት ድምፅ እንዳላቸው እነግራቸዋለሁ። እናንተ እስከ መጨረሻ አብራችሁ ከኔ ጋር ዝለቁ። አሁን አብረን እያነበብ ነን እንሂድ። ኦኬ እስኪ በመጀመሪያ ድምፃቸው ልንገራቸው እና ከዛ ፊደላቶችን ከግራ ወደ ቀኝ እንዲሁም ከቀኝ ወደ ግራ እያነበቡ አሳያቸዋለሁ። እንግዲህ ወደ ድምፃቸው ስንመጣ የመጀመሪያ ድምፆች ከሀዎች በስተቀር ሶስት አይነት የዝርያዎች አሉ። ከነሱ ከሀዎች በስተቀር ድምጻቸው አ የሚል ድምፅ አላቸው ማለት ነው። ወርታኝ እንደዚህ ቁልቁል ስናነባቸው አ የሚል ድምፅ አላቸው። ለምሳሌ ለ፣ መ፣ ሳ፣ ራ፣ ሳ እያለን ስነድ አ የሚል ድምጽ አላቸው። የመጀመሪያ ድምጾች ድምጾቻቸውን በትክክል ለመጥራት የሚያስቸግራቸው ተማሪ ነው፣ ይህን መነግራቸው ማለት ነው። እንደዚህ አድርጋቸው መያዝ ትችላላቸው። የመጀመሪያ ድምጾች የሚያፈነግጡት አሃዎች ናቸው። ሶስት የያዝ ርያዎች አሉ። እነሱ አፈንጋጭ ናቸው። ከአራተኛ ድምፅ ጋር ተመሳሳይ ድምፅ ያላቸው ለምሳሌ ችኘቱ ሀ ነው የምትባለው ችኘቱንም ሀ ብለን ነው የምንጠራት ማለት ነው። ነገር ግን አሁን ለምሳሌ ለምንወስድ ለ ብለን ከዚህ ላይ ከዚህላይ ለ አንልም። ከዚህ ላይ ለ አለን አሚል ድምፅ ያወጣን። ነገር ግን ከዚህ አራተኛ ወስን ደግሞ ለ አ አሚል ድምፅ እናወጣለን ማለት ነው። ስለዚህ የተለያየ ድምፅና ያላቸው ማለት ነው። እና የመጀመሪያ ድምጾች ከሶስቱ የሀ ዝርያዎች በስተቀር የሚል ድምጽ አላቸው። ወደ በታች ስናነባቸው ቀጣይ ሁለተኛ ድምጾች ላይ ስነት ደግሞ ሁለተኛ ድምጾች ሁሎችም አጠቃላይ የሚል ድምጽ አላቸው። ከአንድ በታች የሚወጣ የሚል ድምጽ አለ። ለምሳሌ እስኪ እናንብበው። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ አያቸው አይደለ? ሁለተኛ ድምጾች የሚል ድምጽ ነው ያላቸው እነዚህኞች የመጀመሪያዎች አ ሚል ድምጽ ነበራቸው። እነዚህ ደግሞ ኦ ሚል ድምጽ አላቸው ማለት ነው። በመጀመሪያ የመጀመሪያ ድምጾችን በደንብ አድርገን ከድምፃቸው እስከ ቅርጻቸው መለየት ይጠበቅብናል ማለት ነው። ቀጣይ ደግሞ ወደ ቀጣይ ቤተሰቦቻችን ወይም ወደ ሁለተኛ ፊደሎች እንሄዳለን ማለት ነው። ስለዚህ የመጀመሪያዎችን አወቅነን አ ሚል ድምጽ አላቸው። በዚያውም ቅርጾቻቸውን ያዝነን እነዚህን ከለየን በኋላ ደግሞ ቀጣይ ቤተሰቦቻቸውን ማወቅ በጣም ቀላል ነገር ነው ማለት ነው። ስለዚህ ሁለተኛ ፊደል ላይ ስነት ደግሞ ኦ ሚል ድምጽ አላቸው። ኦ ሚል ድምጽ አላቸው። እንትናቸውን ስነ ደግሞ ለምሳሌ የመጀመሪያ ድምፆች ላይ ከጎን ጎናቸው ለቀጥል ስናደረግበት ሁለተኛ ድምፆችን ሰጠና ማለት ነው። ሁለተኛ ድምፆችን ሰጠናል። ይህን የምነግራቸው ምንድ ነው ሁሎችንም ተመሳሳይ የሚያደረጋቸውን ነገር ነው። ለምሳሌ ሁለተኛ ድምፆችን ብታያቸው ከመጀመሪያ ድምፆች ላይ ከጎን ጎን በቀኝ ጎናቸው ላይ ቀጥላላቸው ማለት ነው። ከዛ ቀጣይ ሶስተኛ ድምፆች ላይ እንሄዳለን። ሶስተኛ ድምፆች ደግሞ ታች እግራቸው ላይ ሸፋፋ ናቸው ማለት ነው ሁሎችም ጠቅላላ ሸፋፋ ናቸው። ድምፃቸው ደግሞ ምን አይነት ድምፅ አላቸው ማለት ነው። ኢ የሚል ድምፅ አላቸው። የመጀመሪያዎች አ ነበረ፣ ሁለተኛዎች ኦ ነበረ። ሶስተኛ ደግሞ ኢ የሚል ድምፅ አላቸው ማለት ነው። ለምሳሌ እስኪ አንብበንየው ከአንደበታችን ከጉሮሯችን የሚወጣውን ከዚህ ላይ መረዳት እንችላለን ማለት ነው። ለምሳሌ ሂ ሊ ሂ ሚ ሲ ሪ ሲ አያቸው አይደለ ወደዚህ ቁልቁል ስናነባቸው ኢ የሚል ነገር ከአንድ በታችን ይወጣ ማለት ነው። ኢ የሚል ድምፅ ከአንድ በታችን ይወጣል። ይህ ሁሎችን የሚያመሳስላቸው ነው። ከአንድ በታችን የሚወጣው ድምፅ ምን የሚል ድምፅ ነው? ኢ ሚል ድምፅ ይወጣል ማለት ነው። ለሶስተኛ ድምፆች ማለት ነው። ለሶስተኛ ድምፆች ለሌላ ሊሆን አይችልም። እነዚህ ለሶስተኛ ድምፆች ነው የሚያገለግለው። የመጀመሪያ ድምፆች አ ነው ብለናል። ሁለተኛ ድምፆች ኦ ነው ብለናል። ሶስተኛ ድምፆች ደግሞ ኢ የሚል ድምፅ ይወጣሉ ማለት ነው። ደግሞ ሌላ ደግሞ የሚያመሳስላቸው ነገር እግራቸው ሸፋፋ ነው እግራቸው ሸፋፋን ወይም በቀኝ በኩል እግራቸው ላይ ቀጥል አለባቸው። ከዛ ቀጣይ ደግሞ ከአራተኛ ድምፆች ላይ ስንሄድ ደግሞ አራተኛ ድምፆች ምን ድምፅ አላቸው? አ ሚል ድምፅ አፋችንም ከፈት አድርገን ነው የምናነባው በዚያ ላይም ደግሞ አ ሚል ድምፅ አላቸው። ማን ነው እስኪ ለምሳሌ እናንብባቸው። ሃ፣ ላ፣ ሃ፣ ማ፣ ሳ፣ ራ፣ ሳ አያቸው። አይደለው የመጀመሪያ ድምፆች አ ሚል ድምፅ ነበረ። ሁለተኛ ድምጾች ኦ ሚል ድምፅ አላቸው። ሶስተኛ ኢ፣ አራተኛ ለስንር አ ሚል ድምፅ አላቸው ማለት ነው። ስለዚህ ድምጾቻቸውን መለየት ይጠበቅባቸዋል ማለት ነው። በትክክል ፊደላቶችን ለመጥራት ድምጾቻቸውን መለየት አለባቸው ማለት ነው። ቀጣይ ደግሞ ስንተኛ ፊደላት እናገኛለን? አምስተኛ ፊደላት ወይም ባለቀለበቶች ባለቀለበት ናቸው። እንደዚህ ደግሞ አጠቃላይ ሁሎችም ከእግራቸው ላይ ቀለበት አላቸው ማለት ነው። ከመጀመሪያው እስከ መጨረሻው ብትሄዱ ቀለበት አላቸው። ምን አይነት ድምፅ አላቸው ደግሞ እነዚህ ባለ ቀለበቶች ምን አይነት ድምፅ አላቸው? ኤ ሚል ድምፅ አላቸው። ለምሳሌ እስኪና አንብበው ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ አያቸው አይደለ ከአንድ በታችን የሚወጣውን ድምጽ ነው። እናንተ መገንዘብ የሚጠበቅባቸው ማለት ኤ ሚል ድምጽ ነው ያላቸው። የመጀመሪያ ድምጾች ኤ ብያችኋለሁ፣ ሁለተኛ ድምጾች ኦ ብያችኋለሁ። ሶስተኛ ድምፆች ኤ ብያቸው ብያቸዋለሁ። አራተኛ ድምፆች አ ብያቸዋለሁ። አምስተኛ ድምፆች ደግሞ ኤ የሚል ድምፅ ነው የሚያወጡት። ይህንን መገንዘብ ይጠበቅብናማ ነው። ሌላም ያመሳሰላቸው ነገር ቀለበታቸው ነው። ሁሎችም ቀለበት አላቸው። ከመጀመሪያ ከሀ ቤተሰብ ከአምስተኛ ከሄ ጀምራቸው፣ ከበቤተሰብ ከአምስተኛው እስከ ቤ ድረስ ብትሄዱ ተመሳሳይ ቀለበት ያላቸው ፊደሎች እና ሚል ድምፅ ያላቸው ፊደላቶችን ታገኛላቸው ማለት ነው። ስለዚህ እንደዚህ እያደረጋችሁ ይህንን ማንበብ ይጠበቅባቸዋል። ቀጣይ ደግሞ ስድስተኛ ወደሆነችው ስድስተኛ ድምፆች ወደሆኑ ስነድ ወደ ስድስተኛ ድምጾች ሲሄድ ደግሞ ስድስተኛ ድምጾች ምን ድምፅ አላቸው ማለት ነው። ሚል ድምፅ አላቸው ስድስተኛ ድምጾች፣ ሚል ድምፅ አላቸው ማለት ነው። ለምሳሌ እስኪ ናንብበው። ህ፣ ለ፣ ሰ ረስ አያችሁ አይደለ? ስድስተኛ ድምጾች ላይ ስትሄዱ እ ሚል ድምፅ ያላቸው ድምፃቸው ደግሞ አጭር ይሆናል። ጭራሽ በቃላት ላይ ሲገቡ ስትሏቸው በጣም ድምፃቸው ያጥራል ማለት ነው። የልሉ የሚመስሉበት ጊዜ ይኖራል እና እ ሚል ድምጽ ነው ያላቸው። ሶስተኛ ድምጾች ጋር የሚምታቱባችሁ ልጆች አላቸው። የችኛይቱን ኢ ብላቸው ነው የምጠሩት ሂ ስትሉ። ለምሳሌ ኢ ብላቸው ነው የምጠሩ፣ ህ ስትሉ፣ ኢ ብላቸው ነው የምጠሩ፣ ሊ ስትሉ፣ ኢ ብላቸው ነው ምጠሩ? ል ብላችሁ ስትጠሩ ደግሞ እ ብላችሁ ነው የሚጠሩ ማለት ነው። እነዚህ ለሚታቱባቸው አይገባም ማለት ነው። የመጀመሪያ ድምፆችና አራተኛ ድምፆች፣ ሶስተኛ ድምፆችና ስድስተኛ ድምፆች ለሚታታባቸው ተማሪዎች ይህንን በደንብ አድርጋቸው መገንዘብ አለባቸው ማለት ነው። ይህን ድምፃቸውን ማወቃቸው ለእናንተ ነው የሚያገዛቸው ማለት ነው። ምክንያቱም ሶስተኛ ድምፆች ላይ ስንል ኢ ረዘም ያለ ድምፅ ነው የሚኖራቸው ሚል ድምፅ ይኖራቸዋል። ስድስተኛ ድምፆች ላይ ደግሞ ሚል ድምፅ ያላቸው ጥር ያለ ድምፅ ይኖራቸዋል። አሁንም ከመጀመሪያ ድምፆች ላይ ስንመጣ አ የሚል ድምጽ ነው የሚኖራቸው፣ ከሶስቱ ያዝሬዎች በስተቀር ብያቸዋለሁ። አራተኛ ድምጾች ላይ ስንመጣ ደግሞ አፋቸው ምንም የማያገናኙ ፊደላት ናቸው፣ አ ብለን ነው የምናልባቸው። በዚያ ላይም ድምጻቸው ራሱ አ አ አ ሚል ያላቸው፣ ይኛው አ ነው፣ አራተኛ ደግሞ አ፣ ሶስተኛው ኢ ነው፣ ስድስተኛ ደግሞ እ፣ ምንም የማይገናኙ ፊደላት ናቸው ማለት ነው። ልክ እንደዚህ እያደረጋቸው እያነበባቸው መለማመድ ይጠበቅባቸዋል ማለት ነው። በተለይ ሶስተኛ እና ስድስተኛ ፊደላትን ስታቸው ሶስተኛ ፊደላቶች ድምጻቸው ይረዘም ይላል፣ ስታነቧቸው። ስድስተኛ ፊደላት ደግሞ ድምጻቸው እጥር ይላል ማለት ነው። ድምጻቸው እጥር ይላል። ይህንን መገንዘብ ይጠበቅባቸዋል። ኦኬ። ወደ መጨረሻ ፊደላት ስነ ደግሞ ወይም ሰባተኛ ፊደላ ላይ ስነድ ደግሞ ኦ ሚል ድምጽ አላቸው። ድምጻቸው ሊያጥርም ሊረዝም ይችላል፣ ምንም ችግር የለውም። ይሄ ቢረዝምም ቢያጥር ምንም ችግርም የለውም ማለት ነው። እነዚህ አብዛኛውን ጊዜ ተማሪው አይቸገርባቸውም። የሚቸገርባቸው የመጀመሪያ ድምጾች እና አራተኛ ድምጾች፣ ሶስተኛ ድምጾች እና አምስተኛ ድምጾች ነው። ነገር ግን እነዚህ ላይ በውልም ተማሪው አይቸገርባቸውም። ቢሆንም ግን ማወቁ ደግሞ መጥፎ አይደለም ማለት ነው። ስለዚህ ሰባተኛ ድምጾች ድምፃቸው ሊረዝምም ሊያጥርም ይችላል ማለት ነው። ለምሳሌ ሆ ብለን ማንበብና ሆ ብንለው ምንም ችግር የለውም ማለት ነው። ምንም ችግር የለውም በቃላት ሲገቡም የሚያመጡት ለውጥ የለም ማለት ነው። ስድስተኛ ድምጾች ግን የሌሉ የሚመስሉበት አለ የሌሉ ውስጥ ከቃል ውስጥ የሌሉ የሚመስልበት ኮንዲሽን አለ ማለት ነው ስለዚህ እስኪ ሰባተኛ ድምጾችን እስኪ እናንባቸው ወደታች ሆ ሎ ሆ ሞ ሶ ሮ ሶ አያቸው አይደለ ስታነቧቸው ኦ ሚል ድምፅ አላቸው ድምፆቻቸውን ግን ለመለየት ወደታች ወይም ቁልቁል ለማንበብ የሚጠበቅባቸው ማለት ነው እንደዚህ አግድም ካነበባችኋቸው ለምሳሌ ከዚህ ጀምሬ ሀ ሁ ሂ ያሉ የተለያየ ድምፅ ነው የሚያገኘው፣ የተለያየ ድምፅ አገኛሉ ማለት ሀ ስል ሌላ ድምፅ ነው፣ ሁ ስል ሌላ ድምፅ ነው፣ ሂ ስል ሌላ ድምፅ ነው ማለት። ቁልቁል ስታነቧቸው ግን ተመሳሳይ የሆነ ድምፅ ይኖራቸዋል ማለት። እንደዚህ እያደረጋችሁ በደንብ መለማመድ ይጠበቅባቸዋል። ከአሁን ከግራ ወደ ቀኝና ከቀኝ ወደ ግራ እያነበቡ አሳያቸዋለሁ። እናንተም አብራችሁ ከነጋር እያነበባችሁ ተለማመዱ። ወደ ቪዲዮ ኒድ ይቺ የመጀመሪያ ፊደል ማናት ብያችኋለሁ። ሃ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንመጣ እንመለሳለን፣ ወይም ከቀኝ ወደ ግራ እንመለሳለን። እሺ ይቻ መጨረሻዋ ማነች? ሆ ሆ ህ ሄ ሃ ሂ ሁ ሀ። በቀጣይ ደረጃ ደግሞ ማን እናገኛለን? ከዚህ ላይ ለን እናገኛለን፣ ለን እናገኛለን ማለት ነው። ለ ሉ ሊ ላ ሌ ል ሎ። እንደዚህ አድርገን ካነበብንም በኋላ ከቀኝ ወደ ግራ ደግሞ ተመልሰን እናነባቸዋለን ማለት ነው። ከቀኝ ወደ ግራ ደግሞ ስናነባቸው ደግሞ ሎ ል ሌ ሌ ላ ሊ ሉ ላ ልክ እንደዚህ እያደረጋችሁ እያነበባችሁ በትክክል ድምፆቻቸውን እስከምትችሉ ድረስ ማንበብ ይጠበቅባችኋል ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ሁለተኛዋን የሀ ዝርያ እናገኛለን ማለት ነው። ማነች እቺ? ሃ ነች። ሃ መርዋ ትባላለች። ሲኘቱ ሃለት ተባናች ምክንያቱ ደግሞ ሀመር ቀጣይ ደግሞ ብዙን ውሃ የምትባለዋን ደግሞ እናገኛታለን ማለት ነው። ስለዚህ ይችማና ብያቸዋለው ሀነች ሀ ሁ ሂ ሀ ሄ ህ ሆ እንደዚ አርጋችሁ ካነበባችሁ በኋላ ደግሞ ወደ ግራ ታነቧቸዋላችሁ ማለት ነው ከቀኝ ወደ ግራ ሆ ህ ሄ ሀ ሂ ሁ ሀ በቀጥ ደረጃ ከዚህ ለማ እናገኛለን። ማን መ መ ሙ ሚ ማ ሜ ም ሞ ከመጨረሻው ወደ መጀመሪያ ስናነባው ደግሞ ሞ ም ሜ ማ ሚ ሙ መ ቀጠ ከዚያ ላይ ማ ናገኛለን ሳ ሁለት አይነት የሰዝርያዎች አሉ። አንደኛዋች እነች ንጉሥ ሰምት ባሏ ማን ነው? ችኘቱ ደግሞ ሳ ትውሰት ይባላለች። ሁለት አይነት የሰዝርያዎች እንዳሉ መገንዘብ ይጠበቅባቸዋል ማለት ነው። ሞክሼ ፊደላት ማለት ነው። ተመሳሳይ ስም ያላቸው ነገር ግን በቅርጻቸው የተለያዩ ፊደላት ማን አብያቹ? አለች ሳ፣ ሳ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሳ። በጣም አሪፍ በቀጣይ ከዚህ ላይ ማናገኛለን። እች ማነች? ረ ራ ሩ ሪ ራ ሬ ር ሮ። ቀጣይ ደግሞ ከቀኝ ወደ ግራ ወይም ከመጨረሻ ወደ መጀመሪያው እናነባለን። ሮ ረ ሬ ራ ሪ ሩ ረ ቀጣይ ከዚህ ለማናገኛ ነች ማን ነች? ሰ ይኸው እችኘቱም ሰነች እችኘቱም ሰነች ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ከቀኝ ወደ ግራ ስናንባቸው ደግሞ ሶ ስ ሴ ሳ ሲ ሱ ሰ ልክ እንደዚህ እያደረጋችሁ እየደጋገማችሁ ማንበብ ይጠበቅባችኋል። ቀጠ ደግሞ ከዚህ ላይ እናገኛለን። ሽማነች ሸ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ሾ፣ ሽ፣ ሼ፣ ሻ ሺ ሹ ሸ። ቀጠች ማነች ቀ ቀ ቁ ቂ ቃ ቄ ቅ ቆ ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ቆ ቅ ቄ ቃ ቂ ቁ ቀ። ቀጣይ እዚ ላይ ማነች እች በ በ ቡ ቢ ባ ቤ ብ ቦ። ከመጨረሻ ወደ መጀመሪያው ስናነባው ደግሞ ቦ ብ ቤ ባ ቢ ቡ በ። ቀጣይ ከዚ ላይ ማናገኛለን እች ማነች ታ

ቺ ቻ ቼ ቺ ቾ። ከመጨረሻ ወደ መጀመሪያው ስናንበው ደግሞ ቾ ቻ ቺ ቼ። እንደዚህ እያደረጋችሁ በደንብ እስከሚገባችሁ ድረስ መለማመድ ይጠበቅባችኋል ማለት ነው። እዚህ ከቀኝ ወደ ግራ ከግራ ወደ ቀኝ ከላይ ወደ ታች እንዲሁም ፊደላትን እያለፋችሁ እያነበባችሁ በደንብ መለማመድ አለባችሁ ማለት ነው። እስከሚገባችሁ ድረስ ታነቡና ከዛ ደግሞ እየጻፋችሁ መለማመድ አለባችሁ ማለት ነው። ምክንያቱም ማንበብ ብቻ ሳይሆን የጽሁፋችሁን ሁላ ለማዳበር እየጻፋችሁ ማንበብ ይጠበቅባችኋል። ስጽሁፋቸው ደግሞ ሞር ደግሞ ለእናንተ ግልጽ እየሆኑላችኋል። እንደዚህ እያደርጋችሁ መለማመድ ይጠበቅባችኋል። ዝም ብሎ ማንበብ ብቻ ሳይሆን ድምፃቸው፣ የመጀመሪያ ድምፅ ከሁለተኛው ድምፅ እንዴት ነው የሚለየው? ምን ይመስላል? ወደ ታች ስናነባቸው ነው፣ ወደ ጎን ስናነባቸው ነው? ምን ድምፃቸው የተለያየ የሚሆነው፣ ተመሳሳይ የሚያደርጋቸው እንዴት ነው የሚለውን ሁላ እናንተ በደንብ መገንዘብ አለባቸው ማለት ነው። ዝም ብሎ የሽምደዳ ስራ ሳይሆን ድምፆቻቸውን ሁላ በደንብ እየለያቸው መሄድ ይጠበቅባቸዋል ማለት ነው። ዛሬ ጀዳቸው የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸርና ሰብስክራይብ ማድረጋቸው እንዳትረሱ እንዲሁም ኦንላይን መማር ለምፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራምና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዘላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎቹ ቪዲዮዎች የሚመለስ ሲሆን አማኖ እስከዚያው ድረስ መልካም ጊዜ ቸርን ሳንበት